ታሪኩን ሊነግረኝ ሐዘንና ስቃይ ተሞልቶ ታሪኩ የጓደኛ ባህሪ ጓደኛ ላይ እንዴት እንደሚሰርጽ ያሳያል። የአባት ለቅሶ ቀነሰና የልጁን ታሪክ መናገር ያዘ። የ19 ዓመት ልጅ ነው ይላል። ስለ ልጁ ሲናገር ሳልሕ ነበር፣ የተረጋጋ፣ ኸይረን የሚወድ፣ ሰላቱን የሚጠብቅ፣ መሄድ የሚመጣው ከጥሮች ጋር ነበር። ከዛም በቅጽበት ሁኔታው ተቀየረ። ጓደኞቹን ተወል ነገረ ስራው ሁሉ መቀየር ጀመረ። ጸባዩን ተለወጠ። እያደር ብዙ የሚያመሽ ሌሊት የሚያነጋ ሰላት እየተሰገደ መተኛት ጀመረ። ከትምህርት ቤት መቅረት፣ በተደጋጋሚ መዋሸት ጀመረ። የውሸትን ጥበብም ተማረ። ወንድሞቹም ማታየል ያዘ። እናቱንም ገንዘብ ለማግኘት ሲል በየትኛውም መንገድና አጋጣሚ የሲጋራ ሽታ መሽተት ጀመር። ከሱ ወደ ቤት በገባ ቁጥር ያኔ እንዳልነበረ ሽቶና ሚስክ እንዳልሸተተ፣ ልጄ ተቀየረ። በፍጥነት ተመለከትኩ። እሱ እያደር አደንዛዥ እጽሞስ ጀምረዋል፣ የሚያሰክርም ይጠጣል። ይህ ሁሉ የተፈጸመው በአጭር ጊዜ ውስጥ ነበር። ይህ እንግዲህ የሸረኞችን ተጽዕኖ ያመላክታል፤ ልክ እንደ ሰደድ እሳት በአጭር ጊዜ ውስጥ ጥሎን እንደሚያቃጥል። አባቱ ታሪኩን እየነገረኝ እንባው በጉንጮቹ ላይ ይፈሳል። በመጨረሻም አለ፣ መድኃኒቱን ፈለግሁለት ከዚህ የሚያድነው ወደ አመል ሆስፒታል አስገባሁት። መድኃኒት እምቢ አለ። ለህክምና ወደ ውጭም ተጓዝን ሚድንበትን ፍለጋ ትንሽ አገገመ። ከዛም ከውጭ ስንመለስ ጓደኞቹ ዙሪያ ተመለሰ። ከመጀመሪያው የባሰው ነው ተገኘ። ሌላ መፍትሄ አላገኘውም፣ ቤት ውስጥ ካላሰርኩት በቀር ወይ በመድኃኒቱ ይድናል፣ አለያም በሱሱ ይሞታል። አሰርኩት በቤታችን አንድ ክፍል ውስጥ። በአላህ ይሁንብኝ። አባትየው ይህንን ታሪክ ሲነግረኝ ግንባር ለግንባር ነን ይላል። አሰርኩት፣ በቤት ውስጥ አንድ ክፍል ይበላል፣ ይጠጣል፣ እዛው ሁኔታውንም ይከውናል። እኔም ነበርኩ ምግብና መጠጥ ማስገባለት። ለመላው ቤተሰብ አስጠንቅቅያለሁ፣ በሩን እንዳትከፍቱለት፣ በየትኛውም ምክንያት፣ በየትኛውም ሁኔታ፣ ምን ቢያማር፣ ምን ቢያለቅስ፣ በፍጹም በሩ እንዳይከፈት። ነበርኩ ጩኸትና ለቅሶን የምሰማ ልቤ ክፉኛ እየተጎዳ ነገር ግን እኔ መድህኑን እፈልጋለሁ ከገባበት ሱስ ከነዚህ ሸረኞች ጋር ተገናኝቶ ከዕለታት በአንዱ ቀን ከስራ ወጣው ከአስር በኋላ የክፍሉ በር ክፍት ሆኖ አገኘሁት። እሱ አልነበረም። አልኩኝ እገሌ የታል? ማነው በሩን የከፈተለት? አሉኝ። አያቱ መጣች ለዚያራ። ድምጿን በሰማ ጊዜ መጮህ፣ ማልቀስ፣ መጣራት ጀመረ። አያቴ ይኸው አስቸገሩኝ፣ አያቴ ይሄው በደሉኝ፣ አያቴ እኔ ተጸጽቻለሁ፣ ርቄያለሁ፣ ከዚህ በኋላ አይለመደኝም፣ አልተወም። አሳዛኝ ቃላቶቹን ለአያቱ መደጋገም፣ ምስኪኖ አያቱ በሩን ከፈተችለት። ታዲያ ያኔ ሸረኛ ጓደኞቹ በቤቱ ዙሪያ ያሽከረከሩ ነበረ በመኪናቸው ምልክትም ትላክ ሲያደርጉለት ነበር። ይህን በሰማ ጊዜ ወደ ነሱ ወጣ። አባት ይላል እንቦ አሁንም ይፈሳል። ወጣው ፍለጋ በሁሉም ቦታ ኮቴውን እንኳ ማግኘት አልቻልኩም። በወጣበት አልተመለሰም። ሶስት ቀናትን ጉድጓድም አልቀረኝም እሱን ፍለጋ ሄድኩበት። እሱንም ሆነ ጓደኞቹን ላገኝ አልቻልኩም። ጉዳይና ጉዳዩን ለአላህ ትቼ የሆነ ስሜት መተው ውስጥ ይለኛል

በሩን ከፈትኩት፣ የፖሊስ መኪና ነው። ጠየቁኝ፣ የገሌ ነህ ወይ? አዎ አልኳቸው። አላህ ወይ ኸይር አድርጎ አልኩኝ በልና ብርህን፣ አሳሳቢ ጉዳይ እንፈልግሃለን። ልብሴን ለበስኩ፣ ከእነርሱ ጋር ወጣው። ልቤ ብድንጋጤ ይመታል። ጉዳዩ ምን እንዲሆን አላውቅም። ምን ጉዳይ፣ ምን ታሪክ አሉኝ፣ ቆይ ጠብቅ። ደረስን ወደ አንድ ሱፐርማርኬት ቅርብ ወደ ሆነው ከቤታችን። ያኔ ሱቁ ተዘግቷል። እጅግ በጣም ስለመሸ በሩን ከፈቱት። ወደ ሱፐር ማርኬቱ ገባን። ከዛም ወሰዱኝ ወደ መታጠቢያ ክፍል። ከዛም ከፈቱት አንዱን በራፍ። አሉኝ ተዋወቅ ከዚህ አስክሬን ጋር። እሱ ልጄ ነው። እሱ የ19 ዓመት ልጄ ነው። እሱን ያሳደግኩት ያሳደኩት ለመልካምነቱ የሮጥኩለት አንድ ቀን አለም ነበር፣ ወንድ እንዲሆንልኝ፣ አብሮኝ የሚሄድ የሚያግዘኝ በዲኔና በዱንያ ጉዳይ እዚህ ሞቶ አገኘሁት። መታጠቢያ ክፍል ውስጥ የቀረው አደንዛዥ ዕፅ ከጎኑ አለ። የታሉ ጓደኞቹ? የታሉ እነዛ ሸረኞች? ለምንድን የተዉት? ለምን እስከ እሱ ራቁ? በአላህ ይሁንብኝ ይለኛል። እንባው ጉንጮቹ ላይ አድርጎ፣ ወላሂ እሱ በእርግጥ ሳሌሕ ነበር፣ ሳሌሕ ነበር። በአላህ ይሁንብኝ እነዚህ ሰዎች ይጸጸታሉ። አንዳቸው አንዳቸውን ይረግማል።